ብዙ ድካም እንደምትደክሙእና እንደምትለፉ ይታወቃል። በቤት ውስጥ ያለው ነገር በሙሉ ሰዋብ የሚገኝበት ነገር ነው። አልሐምዱሊላህ ረብ ልዓለሚን የምትለፉት ዳራቸውም ላይ የምትለፉት ነገር ሁሉ እንዲሁ የዱንያ ኑሮ ብቻ አይደለም። የአራም ነው። ነቢዩ ስለ ላሁ ሰለም እንዳሉት ኢዛ ሰለት ልመርአቱ

እንዲሁ በስራችሁ ተወጠራችሁ በተለይ በዚህ ረመዷን ላይ ቤተሰቡን ለመንከባከብ ለማስደሰት ብዙ ልፋት ስለምትለፉ የዚክርና የዕባዳው ጉዳይ እንዳይዘነጋ ድርሻ እንድታረጉለት ነው። ሰላታችሁን አውቃቱን ጠብቃችሁ መስገድ አትዘንጉ። የሙእሚን ትልልቁ ስንቁ ሰላት ነው። ከሰላት በኋላ ያለው ሰላት ሲስተካከል እየቀለለ ይሄዳል። ከቲላዋውም ድርሻ ይኑራችሁ። ዛሬማ ብልጥ የሆነች እኮ ሴት ቁጭ ብላ ምናልባትም ከወንዶ የተሻለ ስለ ዲኑ ማወቅ ትችላለች። ብዙ ነገር እየሰማች መስራት ስለምትችል ድሩሶችን እያዳመጠች መስራት ስለምትችል ትኩረቷን ወደዛ አድርጋ

ችለተኛ የሆነ ካልሆነ በስተቀር ሁሉም የራሱን ድርሻ ማንሳት ይችላል። በምታደርጉት የቤት ውስጥ እንቅስቃሴና ለቤተሰባችሁ የምታዘጋጁት ምግብም ሰዋብ አለው። በነገራችን ላይ ሰው ልብ የማይለው ይሄንን ነው። ሌላ የተዓላ ብሎ ካሰበበት ያን ሁሉ ቤተሰብ የሚያስፈጥሩት እነሱ ስለሆኑ በየቀኑ ሰው ነው የሚያስፈጥሩ። ባሏን ልጇን፣ ቤተሰቧን ስታስፈጥር የኢፍጣር ሳኢም አጅር እንደምታገኝ ተስፋ በማድረግ መስራት መቻል አለባት። አንድ ውሃ አቅርቦ ጾሙን እንዲያፈርስ ማድረግ ራሱ የአንድ ቀን ጾም የሚያጽፍ መሆኑን ነው በሐዲት የተገለጸውና በአጠቃላይ እህቶች፣ እናቶች ዕባዳችሁን ችላት በሉ። ዘላቂ ህይወታችን አኪራ ነው። አኪራን ደግሞ ማሳመር የምንችለው ዛሬ ነው። ዛሬ ለአላህ ከቆምን፣ አላህን ከወደድን፣ አላህን ከፈራን፣ ትዕዛዙን ካከበርን፣ ስሙን ካወደስን፣ መሐባውን በልባችን ውስጥ ካጠነከርን፣ ነገ ለጀነት ተድላ ለጀነት ጸጋ መብቃታችን ምንም ሸካ አይኖረውምና የምንሰራውን ዱንያ የዕለት ከዕለት ስራ ከመስራታችን ጎን ለጎን ዒባዳችን ላይ ችላ ላለማለት እውቀት ላይም ተሳታፊ ለመሆን የምንችለውን ሁሉ ጥረት እንድናረግ ልመክር ፈልጌ ነው። ሴት ቤት ውስጥ ሳሌሕ ስትሆን ወንዱ እንኳ ወለም ዘለም ቢል ቀጥ ልታደርገው ትችላለች። ምናልባትም ሴቷ በወንዱ ላይ ያላት ተጽዕኖ ወንዱ በእሷ ላይ ካለው የሚተናነስ አይደለም። የሚለየው ወንዱ ጡንቻ በምናምን ስለሚሄድ ቀዋምን ብሎታል አላህ። የአሳዳሪነቱን ስልጣን ሊይዝ ይችላል። ከዛ በተለየ መልኩ ግን መምራት፣ አቅጣጫ ማስያዝ፣ መምከር፣ ማስተካከል ስለምትችል ሚናዋ ቀላል አይደለም። አገርም ላይ፣ ቤተሰብም ላይ፣ ግለሰብም ላይ፣ ሀያቷም ላይ ብዙ ለውጥ ማምጣትና ብዙ ቁም ነገር ማከናወን ስለምትችል ወደ አላህ የሚያቃርብ